በስመአብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በእጽ እንደ ሞተ በእጽ ይድን ዘንድ ጌታችን መድኃኒታችን ኢየሱስ ክርስቶስ በዕፀ መስቀልት ራሱን በፍቅር ሰጠ። ዲያብሎስ የተዋረደበት የሰው ልጅ የዘላለም ሕይወት ያገኘበት ትልቅ ምልክት ነው። የጌታ ማያገንቦ የዘላለም ሕይወት ደመወርቅ ሕይወት በመሆኑ ምልክታችን እናከብረዋለን፣ እንሰግድለታለን። መለያችን በአካላችንም በልባችን ውስጥ የሚኖር ምልክታችን ነው። የጌታችን የመድኃኒታችን የተሰቀለበት ዕፀ መስቀል ከተለያዩ እጽዋት የተወጣ እንጨት ሀገር ሦስት ክንድ ከስንዝር ወርዳቸውን ክንድ ከስንዝር አድርገው ቆርጠው እነዚህ እጽዋት ይኖሩ ነበር። አራት እጸ በለስ፣ እጸ ዘይትና እጸ ወይራ፣ እጸ ሳር ላይ እጸ ካርአ የተባሉ እጽዋት በአንድነት ሆነው እጸ መስቀሉ እንደተዘጋጀ ይነገራል። በዚህ እጸ እጽ ንግሥተ ሳባ ወደ ሰለሞን በሄደች ጊዜ እግሯን ተፈውሳለች። ሳኦል ልጁ ድሞበታል ይባላል። ንጉሥ ሰለሞን ቤተ መንግሥቱንና ቤተ መቅደሱን ሲያሰራ የመጡ እጽዋት እንደሆኑ ይነገራል። ይህም እጽ ከገነት እንደመጣ ይታመናል። አይሁዶች በገነት ያለን እጽ ሲፈልጉ የንስር ልጅ ይዘው ይዘጉበትና ይጠብቃሉ። ንስሩም ልጁን ለማስለቀቅ ከገነት ዛፍ አምጥቶ በግንቡ ላይ ይጥልና ልጁን ያስለቅቃል። እንዲሁም ከገነት የተገኙ ዛፎችን አጽድቀው ለቤተ መቅደስ ማሰሪያ አድርገው ነበርና የተረፈው በሰለሞን ቤተ መቅደስ በር ላይ ይኖር ነበር። ጌታ ሲሰቀል ያን አስቆርጠው በእጸ በለት፣ እጸ ዘይትና እጸ ወይራ በአንድነት አለዝበው መስቀሉን ሰርተው ሰቀሉት። በመስቀሉም የጌታ ስጋና ደም ፈሰሰ። ሕይወቱ ካለፈ በኋላ ጎኑን በጦር ቢወግድ ንጹሃ ፈሰሰ። አይሁድም ጌታ ከሞተ በኋላ በ34 ዓመተ ምሕረት በመስቀሉ በሽተኛ የፈወሰ ህሙማን የዳኑ ነገሩ እየገነነ ሲመጣ መስቀሉ እንዳይገኝ ቀብረው አይሁዳዊ ሁሉ ቆሻሻ በቦታው እንዲደፋ ትዕዛዝ ስለሰጡ ሕዝቡ በቦታው ቆሻሻ እየጣሉ መስቀሉ እንዳይገኝ ያደረጉ ቦታውም የቆሻሻ መጣያ ሆነ። ሮማውያንም ከዕለት ወደ ዕለት ጭቆናውን አበዙት። ሐዋርያት ተሳደዱ። ይባስ ብሎ በሰባ ዓመተ ምሕረት ጥጦስ የተባለው ሮማንያ ሮማዊ ንጉስ ሁለተኛውን የአይሁድ ቤተ መቅደስ አፈረሰ። አውዳያንም በዓለም ተበተኑ። ለ2000 ዘመን እንደተበተኑ ቆዩ። መስቀሉም ለ300 ዓመት እንደተቀበረ ቆየ። የመስቀሉ ታሪክ የጌታ ፈቃድ እስኪሆን ድረስ መስቀሉ ተቀብሮ ከቆየ በኋላ ክርስቲያኖች ከመሳደድ የሚያርፉበት ጊዜ መጣ። ንግሥት እለኒ የጌታ መስቀል የት አለ ብላ ፍለጋ ገባች። ሁሉም ነገር ምክንያት ያስፈልጋልና ንግሥት እለኒ የድሮ ነጋዴ ሚስት፣ የያኔ ንጉስ ሚስት፣ የንጉሥ እናት ፍለጋውን ጀመረች። ነገሩ እንዲህ ነው። ንግሥት እለኒ አንዳንዶቹ አይሁዳዊ ነች ያውም ቢታናዊ ሲሉ የለም እርሷ ሮማዊ ነች፣ አይደለም የት እንደተወለደች አይታወቅም። የንጉስ ሚስት ነች፣ አይ የነጋዴ ሚስት ነች፣ የለም ምስኪን ሰራተኛ የሚሉ የተለያዩ መላምቶች አሉ። እስኪ አብረን እናያቸውም። ንግሥት ለኒ የት እንደተወለደች አገሩ ባይታወቅም ኢዮሳብያስ የተባለ ጳጳስ እንደ ጻፈው የኢየሱስ ክርስቶስን መስቀል ፍለጋ ስትሄድ የሰማንያ ዓመት አዛውንት እንደነበረችና ጊዜውም እንደ ኤሮጳ አቆጣጠር 326 እስከ 328 ባለው ጊዜ እንደነበር ይገለጻል። ሌላው ፕሮኮፊስ የተባለ ጸሐፊ ንግስት እለኒ የትውልድ ቦታ ቢታኒያ ነው። ለዚህም ምክንያቱ ልጅዋ ቆስጦንቲኖስ ከሞተች በኋላ ከተማዋን በስሟ ሄሌኖፓሌስ ብሎ ሲሞታል ይላል ይላሉ። ሌላኛው የቢዛንታይን ጸሐፊ የለም የከተማዋ ስም የተቀየረው ለንግሥቲቱ ክብር ሲባል እንጂ የትውልድ ቦታዋ ስለሆነ አይደለም ይላል። በአራተኛው ክፍለ ዘመን የነበረ ጳጳስ የልጅነት ዘመኗ ሰራተኛ እንደነበረ ጽፏል። እኛ ግን የቅድስት ዕሌኒን ታሪክ በቅድስና የምትቀበላትና እንደ ሌሎች ጻድቃንና ሰማዕታት በቅድስና በምታከብራት ከኢትዮጵያ ተዋሕዶ ቤተክርስቲያን ያገኘነውን እናያለን። እለኒና ተርሚኖስ የሚባሉ ሁለት ደጋግ ክርስቲያኖች በጋብቻ ኑሮ ነበር። በኑሯቸውም ነጋዴው ተርሚኖስና እለኔ ኑሮ ነበር። በኑሯቸውም ነጋዴው ተርሚኖስና እለኔ ፍቅረ ሰላም የሞላቸው የሚከባበሩና በሰዎች ዘንድ በኑሯቸው የተከበሩ ባለትዳር ዳር ነበሩ። ባልነጋዴ ነው። ለንግድ ሩቅ ሀገር ሂዶ ሲመለስ በባህር ላይ እንዳሉ በጨዋታ መሃል አንዱ ጓደኛቸው እኛ ባህር ለባህር እንገላታለን፣ ይህኔ ሚስቶቻችን እኛ በሌለንበት ሌላ ወንድ ይዞ ይሆናል ብሎ ተናገረ። ተርሚኖስ ግን እለኒን ያምናት ነበርና በፍጹም የኔ ሚስት ጨዋነች ብሎ ተከራከረ። የአንተ ሚስት ምን ስለሆነች ያውም እኔ ልፈትናትና አብራኝ ከሆነች ምን ታደርጋለ? ተባብለው ተወራረዱ። የተርሚኖስ ሚስት ባሏ ወደ ንግድ ሲሄድ ቤት ውስጥ የማትወጣና ከሰውም ጋር የማትገናኝ ሴት ስለነበረች፣ ባሏ ጎርዱ የንግዱን ትርፍ ያለኝን ገንዘብ ሁሉ ትወስዳለህ፣ አንተም ካልተሳካለህ ነግደህ ያተረፍከውን ያለህን ሀብት ታመጣለህ ተባባሉ። በዚሁ ንግግራቸው ጓደኛው ቀድሞ ወርዶ ወደ እለኒ ገሰገሰ። እለኒ ግን ከሰው ጋር የማትገናኝ በሯን ዝግ ዝግ በመሆኑ ሊያገኛት አልቻለም። ሰራተኛዋን ጠርቶ እባክሽን እመቤት እለኔን ለኔን ጥሪልኝ ከሩቅ ሀገር የመጣው እንግዳ ነኝ አላት። ሰራተኛዋም ወደ እመቤቷ ገብታ እመቤት፣ ይሄ ከሩቅ ሀገር የመጣ እንግዳ ከበሩ ቁሟል አለቻት። እለኔ ከመቼ ወዲህ ነው ባለቤት የሌለበት ከወንድ ጋር የሚገናኘው? ዞሮ በይ አለቻት። ሰራተኛዋም ለእንግዳው ነገረችው። እሱን አባበላት ተርሚኖስና እለኒ ብቻ የሚያውቁትን አንድ ነገር ብቻ አምጪልኝ እና ላንቺ ክንዲ ወርቅ እሰጥሻለሁ፣ አላት። እሷም ተስማማች። መላ ፈለጉ። ነጋዴው በከተማው የነጋዴ መርከብ መጣ ብሎ እንዲያወራ እና ነገሩ ከእለኒ እንዲደርስ እንዲያደርግ ተነጋገሩ። ሁሉም ሆነ። ሰራተኛዋም የነጋዴዎች መርከብ ከተማዋ ደርሷል፣ ስለዚህ ይነሱ ይተጣጥቡ አለቻት። ንግሥት ከአንገቷ ሀብሏን አውልቃ አስቀመጠች። ሰራተኛዋም ለነጋዴው አውጥታ ሰጠችው። ነጋዴውም ወደ ተርሚኖስ ደርሶ ውርርዱን ነገረው። አንተ እንዳልከው ሳይሆን ሚስትህ ወዳኝ ለምዳኝ አበሪያት ቆየው፣ ይኸው የአንገት ሀብል ብሎ ሰጠው ተርሚኖስን የሚወዳትና የሚያምናት ሚስቱ እንደ ከዳችው ባወቀ ጊዜ ልቡ ተሰበረ። ወደ ቤትም ሲደርስ እጅግ በጣም አዝኖና ተክዞ ነበር። እሌኒም ያልበቶ ምን ሆነ ነው አለችው። ገንዘብ ሁሉ ከሰረ ምን ላድርግ አላት። እሷም እግዚአብሔር ሰጠ እግዚአብሔር ነሳን፣ አይዞ እንኳን አንተ በሰላም መጣህ አለችው። ተርሚኖስ ግን ተከብሬ በልኩበት ሀገር ተዋርጀ፣ ሰጥቼ በልርኩበት አገር ለምኜ ገንዘብ የሁሉ ከስሮ ምኑን ኖርኩት? ያው እንዲሆኝ ከዚህ ሀገር መኖር አልፈልግም። አንቺ ግን ሁሉ ይወድሻል፤ ከፈለግሽው ከወደድሽው ጋር ኑሪ ብሎ ተነሳ። እሷም በችግር ጊዜ ለማን ትቼ እቀራለሁ? አንተ ከምትሄድበት አብሬ እሄዳለሁ ብላ አብራው ተነሳች። በመንገድ ላይም ሳሉ እለኒ ሆይ ሰው ድሸጥ ብላሽን ሳንድሽ የከዳሽን ምን አድርጌሽ ነው ብሎ ጠየቃት። እለኒም ምንም እንደማታውቅ ሰው መጥቶ እንዳስጠየቃት ወይም እሷ ሰውየውን እንዳላየችው አስረዳችው። የአንገት ሀብልን ያሳያት እንዳያምን ጓደኛው ያመጣው ሀብል እንዳይከዳት በነገረችው ነገር ታወቀ። ማንመን ግራ ተጋባ። እውነት ካለሽ እግዚአብሔር ያውጣሽ፣ ከዋሸሽን እንደ ስራሽ ብሎ በሳጥን ውስጥ አድርጎ ወደ ባህር አስገባት። የፈጣሪ ትእዛዝ ሆኖ ሳጥኑ እየተንሳፈፈ ወደ ሮም ግዛት ክሎሬስ ቆንስጣ ቄሳር ወደሚያዝባት ባህር ዳርቻ ደረሰ። ሳጥኑ እንዲከፈት አደረገ። በውስጡ የምታምር ወይዘሮ እለኒ ተገኘች። ክሎረስም ቆንስጣ ወደዳት፣ አገባት። ቆንስታንቲኖስም በ272 ዓ.ም ተወለደ። ሆነስጣም ሌላ ሚስት አገባ። ለኔም ልጅዋን ማሳደግ ጀመረች። የአባቱን እንደራስ ሆኖ ከቆየ በኋላ አባቱ ስለሞተ ህዝቡ ተመካክሮ ቆንስታንጥኖስን በአባቱ ምትክ በአስራ ስምንት ዓመቱ ሀያ አምስት ቀን በ30 ዓመተ ምህረት በገላትያ አነገሱት። በጦሩ አለቆችም የተወደደ ነበር። በሮም እስከ ሶስት መቶ አስራ አንድ ዓመተ ምህረት ድረስ ክርስቲያኖች የሚሳደዱበት የመከራ ጊዜ ነበር። ከዚህ በኋላ ቆንስተንትኖስ ጠላቱን መስከሚያኖስን ድል የሚያደርግበትን ስልት ሲያስብ የህልሙ በሰማይ ላይ ትልቅ የሚያበራ መስቀል አየ። በመስቀሉም ላይ በዚህ መስቀል ምልክት ጠላትን ተሸንፋለህ የሚል ጽሑፍ አየ። መስቀል እውነተኛ አርማው ጌታ ፈቅዶልኛል ብሎ ሰራዊቱን፣ ፈረሰኛው በየጦር አለቃ ሁሉ መስቀል እንዲደረግ አዘዘ። መልበያ በተባለው ሀገር መክሲሚያኖስን ገጥሞ በቲኬር ወንዝ ላይ ድል አድርጎ የሮምን ግዛት ጥቅልሎ መግዛት ጀመረ። ከዚህ በኋላ ግን ነገሮች እየተቀየሩ መጥተው በሚላን አብያተ ክርስቲያን መታነስ ጀመረ። ቆስጠንጢኖስ ቄሳር አዋጅ አወጀ። ክርስቲያኖቹ ነፃነት አገኙ። ጣዖት ቤቶች ተዘጉ፣ አብያተ ክርስቲያን ተከፈቱ። ከዚሁ በኋላ ንግሥት ዕሌኒ የጌታን መስቀል ለመፈለግ ወደ ኢየሩሳሌም በ327 ዓመተ ምሕረት ሄደች። ልጇ ክርስቲያን ከሆነ ጌታ የተሰቀለበትን መስቀል እፈልጋለሁ ብላ ተስላ ነበር። ስለቷም ደርሶ ልጇ ቆስጥንቲኖስ በ337 ዓመተ ምሕረት ክርስትናን ተጠመቀ። ንግስት እሌኒ ወደ ኢየሩሳሌም ብዙ ሠራዊት ይዛ ሄደች። ስለ መስቀሉ ጠየቀች። የሚያሳያት ግን አላገኘችም። አዛውንቶችን ጠየቀች። እስራኤላውያንም ታሪኩን የሚያውቅ አልነበረም። አካባቢውም በሌሎች ተይዞ ነበር። መስቀሉ በአይሁዳውያን ተንኮል ቦታው ጠፍቶ ነበር። ከብዙ ጥረት በኋላ አረጋዊ ክራኮስ ከአባቶች የሰማውን ነገራት። የጎልጎታን ቦታውን አመለክታት። ሆኖም ግን የትኛው እንደሆነ ለይቶ ማወቅ ስላልቻለ ሦስት ኮረብቶችን አሳያት። የአይሁድ አለቆች ለሁለት መቶ ዓመት የቆሻሻ መድፊያ ቦታ ስላደረጉት የትኛው ኮረብታ ላይ እንዳለ ማወቅ አልተቻለም። እንዴት አድርጋ ማግኘት እንዳለባት ጠየቀች። አዛውንቱ ኪራኮስም በኮረብቶቹ ላይ ደመራን ለምሪ፣ ብዙ እንጨት ሰብስቢ፣ ዕጣንም ጨምሪበት ጭሱም ወደ ላይ ወጥቶ ተመልሶ የሚጠቅሰው ቦታ ላይ እሱን ቆፍሬ አላት። እንደተባለችው አዛውንቷ አዛውን ንግሥት ያመጣችውን ጦር ትዕዛዝ አዘዘች። ጭሱም ወጥቶ ወደ ታች ባረፈበት ቦታ ቁፋሯን ጀመረች። ቁፋሯን ለሰባት ወር ቆየ። መስቀሉ ሶስት ነበርና መጀመሪያ የተገኘው መስቀል የጌታ መሆኑን ለማወቅ የታመሙ ሰዎች እንዲዳርሱት ያደረጉት። ሆኖም ግን አላዳናቸውም። ይህም የጌታ መስቀል አይደለም፣ ቁፋሮ ይቀጥላል አለች። ሁለተኛው መስቀልም ተገኘ። ይህም የታነ ሰዎች እንዲዳብሱት ተደረገ። ሆኖም ግን አላዳነም። ስለዚህ ቁፋሮ ቀጥሎ የጌታ መስቀል ተገኘ። በደዌ የተያዙት የአልጋ ቁራኛ የሆኑት የዳሰሱት፣ ከደዌያቸው ዳኑ፣ ከሕመማቸው ተፈወሱ። በዚህም የጌታችን መስቀል መሆኑ ታወቀ። ለመስቀሉ ሰገዱለት። ሕዝቡም መብራት አብርተው ዓለም እንዲያውቀው የምሥራች አደረጉ። በዚህም ምክንያት የኢትዮጵያ ተዋሕዶ ቤተ ክርስቲያን ደመራ ደመራ ችቦ በመለኮስ በአሁኑ ጊዜ በመስቀል አደባባይ ታከብረዋለች። ወደ ሰሜኑ ክፍል መስከረም 17 ቀን ሲያከብሩት፣ ወደ መካከለኛ ኢትዮጵያ ሀገር መስከረም 16 ቀን ይከበራል። ይህም የሆነበት ምክንያት ንግሥት ዕሌኒ መስከረም 16 ቀን ደመራ አስደምራ በጣም ጨምራ ጭሱ ወደ ላይ ወጣበት ቀን የእለኒ ሰራዊት ችቦ እያበሩ ደመራ የደመሩበት ቀንና በማግስቱ ጭሱ ባጠቀሰው ባረፈበት ቦታ መስከረም 17 ቀን ቁፋሮ አስደምራ መጋቢት 10 ቀን መስቀሉን አውጥታ መስቀሉ በተገኘበት ቦታ ላይ ቤተ ክርስቲያን አሳንጻ መስከረም 17 ቀን የቅዳሴ ቤቱ የተከበረበት ቀን ነው። መስቀሉ አጋንንትን እያባረረ ደዌ እየፈወሰ በሽተኛውን እያዳነ ሙት እያስነሳ ልዩ ልዩ ተአምራት እያደረገ ኖረ። መስቀሉ ወደ ኢትዮጵያ የገባው በ1395 አካባቢ አጼ ዳዊት ያስጀመሩትን እና ልጃቸው አጼ ዘር ያዕቆብ ወደ ኢትዮጵያ መስከረም አስር ቀን የገባበት ቀን ሲሆን አሁን ወዳለበት ግሸን ደብረ ከርቤ መስቀሉ ብዙ ቦታ ከዞረ በኋላ አንብር መስቀል በዲበ መስቀል መስቀሌን በመስቀለኛ ቦታ አስቀምጥ በተባሉበት መሰረት መስከረም 21 ግሸን የገባበት ቀን ነው። መስቀል በሀገራችን መከበር የተጀመረው በአጼ ገብረ መስቀል በስድስተኛው ክፍለ ዘመን እንደተጀመረ ይነገራል። በዋናነት ግን አጼ ዘርዓ ያዕቆብ ከብዙ ቦታ ከተዘዋወረ በኋላ በግሸን ደብረ ከርቤ እንዲቀመጥ ከተደረገ በኋላ በ14ተኛው ክፍለ ዘመን የሃይማኖትና የሕዝብ በዓል ሆኖ በሁሉም ሀገር እንዲከበር ተደረገ። ከመስቀሉ ጋርም ብዙ ንዋያ ቅድሳት የቅዱሳን አጽምና ሌሎችም ነገሮች አብረውን መጥተዋል። ክርስቶስ ወደ ራሱ ወደ አባቱ አቅርቦናል። ሰላምንም ሰጥቶናል። መስቀሉ ባረፈባቸው ቦታ ሁሉ መሬት መሸከም አልቻለችም። ብዙ ተአምር አደረገ። ዓለም በመስቀሉ ዳነ። አዳም እጽ በልቶ ወደ ሲዮን ወረደ። ክርስቶስም በእጸ መስቀሉ ተሰቅሎ ከዛለም ከዘላለም ፍዳ ኩነኔ አዳነን፣ ለእኛ ሰላምን ሰጠን። ዳቢሎስም አሳፈረ። ክብር ምስጋና ቅድስት እለኒ ይሁንና በሰማኒያ ዓመቷ መስቀሉን አስቆፍራ አግኝታ ለዚህ በቃችን። ምክንያት ሆነች ለኛም ሰላምን አገኘን። ፈጣሪ አምላክ የተመሰገነ ይሁን እስከ ዘላለሙ። ኦ ከናይስተልን ሰላም አሉ። የካ ሚካኤል ቤተ ክርስቲያን የሚያሰራው ህንጻ ቤተ ሰሊሆም አጠቃላይ ሆስፒታል አካውንቱ 1 ሚሊዮን አጠቃላይ ሆስፒታል የካ ሚካኤል በ405 ሚሊዮን ብር የሚገነባው የካ ሚካኤል ቤተ ሰሊሆም አጠቃላይ ሆስፒታል እንገንባ።